ሰላም ጤና ይስጥልኝ ቤተሰብ እንዴት ናቸው? ሁሉ ሰላም አለውኝ? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ ቤተሰብ። ይህን ቪዲዮ ስታዩ ላይክ ሰብስክራይብ አትርጉን አትርሱ፣ ፕሊዝ አበረታቱኝ፣ አዲስ ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ቴሌግራም ግሩፕ እንዴት መክፈት እንችላለን ለሚለው ነው። እስኪ እንግባው። ቴሌግራም ላይ እንገባለን። እዚህ ጋር ስንገባ እዚህ ላይ ነው የምንነካት ሶስት ነጠብጣቧ ማለት ነው። እሷ ጋር እንገባለን። እዚህ ጋር ስንገባ ምንድን ነው ኮንታክት የምትለዋል ነው የምንነካ ማለት ነው። ኮንታክት የምትለዋል ስንገባ ይኸው አንደኛው ኒው ግሩፕ ይላል፣ ሁለተኛው ኒው ኮንታክት ይላል። ኒው ቻናል የሚል አለ። እኛ ግን ምንድነው የፈለግነው ኒው ግሩፕ ነው። እዚህ ጋር ማለት ነው አዲስ ግሩፕ ቻት ለመክፈት ማለት ነው። እዚህ ጋር እንገባለን። አሁን እዚህ ጋር እየፈለግናችሁ ሰው አድ ማድረግ ትችላላችሁ ማለት ነው። መጡልን። እኔ በቃ ለሆን ለማየት ያክል ሁለት ሰው አደረጉኝ፣ ለእናንተ ለማሳየት ያክል ማለት ነው እንጂ የኔ ግሩፕ መክፈት አልፈልገም። አሁን እዚህ ጋር አድ ስናደርግ፣ ሶሪ፣ እንደገና ላሳያችሁ። ይህ ሁለት ሰው መርጫ አለው። ከዛ ስጨርሱ ምንድ ነው እዚህ ጋ ታች ታች ቀስት ምልክቷለች በስራ ሞ እየበራ ማለት ነው። እሷን እናካለን። አሁን እነኝ ሰዎች አድ ሆነዋል። አሁን ምንድነው የሚቀጥለው? ስማችንን የፈለግነውን ስም ማድረግ እንችላለን ማለት ነው። ስማችሁን ቻናል ከሆነ የስማችሁን ቻናል ማድረግ ነው። የቤተክርስቲያንም ከሆነ የተዋህዱ እንደዚህ በቃ የፈለጋችሁትን ማድረግ እትችላላችሁ ማለት ነው። እኔ እዚህ ጋር በለጡ ቻናል ብለው ማለት ነው። ይሄን ጨራስኩኝ። አሁን እዚህ ጋር ደግሞ ምንድ ነው የሚቀረን? ይሄ ጋር ሰማያዊ ምልክቱ ላይ ይሄ ቀይ ያበራሁት ላይ ፕሮፋይላችንን አድርጋለን ማለት ነው። ይሄው ወደ ጋላሪ ወሰደ ማለት ነው። አሁን እዚህ ላይ የፈለጋችሁትን ፎቶ መርጣችሁ ማድረግ ትችላላችሁ። እና እኔ መራጥ መርጣኩኝ፣ ራይት። ከዛ ከመረጣችሁ በኋላ ይሄ ታች ላይ ራይት እምትለዋለች፣ ታች ላይ ራይት እናደርጋለን። ሶሪ፣ ይች ሰማያዊ ምልክቷ ከታች ራይት አለች፣ እሷን ራይት እናደርጋለን። ፕሮፋይላችንን ተደረገ ማለት ነው። ከዛ ምን እንለዋለን? እዚህ ጋር ታች ላይ ራይት ድጋሚ። ይሄው ግሩፕ ተከፈተ፣ መጻጻፍ ይቻላል። ግን አንዳንድ የምናስተካክላቸው ነገሮች አሉ ማለት ነው። እዚያ ላይ ስንገባ እዚህ ጋር ስማችንን እነካዋለን። ይሄው ለአናት ላይ እያበራሁት፣ ይሄው እዚህ ጋር ስንነካ ይመጣለን። ይቺ ከላይ ደግሞ እስኪ ብርቶ ምልክቷለች፣ እሷ እንነካለን። እዚህ ጋር ገባለን ማለት ነው አሁን በዚህ ላይ ስማችሁን መቀየር ከፈለጋችሁ ይኸው እዚህ ጋር መጥቶላችኋል መቀየር ትችላላችሁ። ስማችሁን ይሄን አጥፍታችሁ ሌላ ስም መቀየር ትችላላችሁ ማለት ነው። ፕሮፋይላችሁን መቀየር ከፈለጋችሁ ይኸው በዚህ ገብታችሁ መቀየር ትችላላችሁ ማለት ነው። ፕሮፋይሌን ቀይርና ላሳያችሁ። ይኸው እዚህ ጋር ማለት ነው። ይኸው ቀየረ ፕሮፋይሌን ሲት ኒው ፎቶ የሚለው አለ አይደል? እሱ ላይ ስነከ ስትነኩት ወደ ጋራ ላይ ወስደዋቸዋል ማለት ነው። አሁን እዚህ ጋር ደግሞ የምናስተካከላቸው ምንድን ነው? ግሩፕ ታይፕ የሚላለ ግሩፕ ታይፕ የሚለው ላይ ፕራይቬት ፕራይቬት ነው እዚህ ጋር የሚለው ማለት ነው። ፐብሊክ ማድረግ አለባቸው ማለት ነው። ይኸው እዚህ ጋር ይሄ ከበኩት ፕራይቬንት ግሩፕ ነው የሚለው ፕራይቬት ግሩፕ። ማንኛውም ሰው ሰርች አድርጎ አድ አድርጎ መግባት አይችልም። የቤተሰብ ነው ይሄ ማለት ነው። አሁን እኔ ደግሞ ለቻናል ስለሆነ የከፈትኩት ፕብሊክ ግሩፕ ይላል። ይሄ ደግሞ ለህዝቡ ማለት ነው። ማንኛውም ሰው አድ አድርጎ ሰርች አድርጎ መግባት ይችላል ማለት ነው። እዚህ ጋር ትነጉታላቸው፣ ፐብሊክ ላይ ታደርጉታላቸው። እዚህ ታች ደግሞ አሁን ሊንካችሁን ጻፉ ይላል እዚህ ጋር ማለት ነው፣ ቀይ ያከበብኩት ጋር ሊንካችሁን እናንተ መጻፍ አለባችሁ። ለምሳሌ እኔ ልጻፍ በለጥ ዩቱብ ዲስከስ ጻልኩት። አሁን ምንድን ነው እዚህ ጋር እዚህ ጋር ራይት ምትላለች ላይ ማለት ነው። ሶሪ ተሳስቻለሁ። እዚህ ጋር ስጽፍ ማለት ነው። ይቅርታ፣ ያው በለጡ ዩቲዩብ ዲስከስስ የሚል አደረኩኝ ማለት ነው። ስለዚህ እዚህ ጋር ይኸው ራይት ይላል አይደለ? ራይት የሚለውን እንነካለን ራይት ያደረግ ነው። አሁን ምን ሆነልን ተመልሰን ነው እስኪ ፑብሊክ ላይ ሆነልን ማለት ነው። ግን ግደታ ፑብሊክ ላይ ስታደርጉ ከታች ሊንክ ይጠይቃችኋል። ፑብሊክ ሊንክ ላችኋል ማለት ነው። ይሄን ሊንካችሁን ግዴታ ማስገባት አለባቸው። ካላስገባቸው እዚ ላይ አይሆንላቸውም ማለት ነው። አብርታችሁት ይሄንን ፑብሊክ የሚለውን አብርታችሁት ብትወጡ መልሶ በራሱ ጊዜ እዚህ ጋር ነው የሚወጣው ማለት ነው። ፕራይቬት ላይ ነው የሚወጣው ምክንያቱም ሊንክ አላስገባችሁም ማለት ነው። ሊንክ ማስገባት አለባችሁ እዚህ ጋ ማለት ነው። እና ደግሞ አሁን ቀጣይ የማሳያችሁ ፕሮሚሽን የሚለው ያለ እዚህ ጋ እዚህ ጋ ማለት ነው። የቁልፍ ምልክቷ ጋር እንገባለን። እዚህ ጋ ስንገባ ምን ምን ነው ያመጣለን ነኝ ሶስቱ፣ ማለት ነው ሶስቱ ዋት ካን ሜምበርስ ኦፍ ዚስ ግሩፕ ዶ ይላል ምን ምን ነው መጠቀም ያለባቸው እነ አድ ያደረግናቸው ሰዎች ምን ምን ነው ማድረግ ያለባቸው ለሚለው ነው ማለት ነው። አሁን እዚህ ጋር እነ ሶስቱን ማድረግ ይችላል። ሴንት ቴክስት ሚሴጅ ይላል፣ ሚሴጅ መላክ ይችላሉ። ሴንት ሚዲያ ይላል፣ ሚዲያ በቃ የተለያዩ ነገሮችን ማድረግ ይችላሉ ማለት ነው። አድ ዩዘር አድ ዩዘር ሰውን አድ ማድረግ ይችላሉ ማለት ነው። አሁን ለምሳሌ ሰውን አድ እንዳያደርጉ ከፈለግን ይቻለቻ እ አድ ዩዘር የምትለዋን ኤክስ እናደረጋታለን። ይህ ቀይ አበራ ነው ኤክስ ያደረገው። እንደዚህ ካደረግኩት ማንንም ሰው ማስገባት አይችሉም ማለት ነው፣ እነ ግሩፕ ላይ ያሉት። እዚህ ጋር ደግሞ ሲንድ ሚዲያ የሚለው አለ። እሱንም ደግሞ የማጥፋት ከፈለኩ ይሄው፣ እዚህ ጋርም ደግሞ ሲንድ ሚዲያ ማድረግ አይችሉም። እንደዛ ሁሉም ይሄ ቴክስትም እንደዛው ማለት ነው። ቴክስት ሚሴጅም እንደሰው እንዳይልኩ ይበቃል። አይደለ አንዳንዴ አሁን ምንም ነገር እንዳይልኩ ከፈለገው እንደዚህ ማድረግ እችላለሁ ማለት ነው። እና እናበረዋለን እዚህ ጋር አሁን፣ ይሄ ቁልፍ ነው የሚለው ይሄ እነህ ሁለቶቹ እነህ ሁለቶቹ ምንድን ናቸው? ቁልፍ ነው የሚሉት ማንም ሰው ምንም ማድረግ ምንም መላክ አይችልም። ፒን ሜሴጅ፣ ፒን ማድረግ አይችልም። ቼንጅ ቻት ኢንፎ የሚለውም እሱንም ማድረግ አይችልም። ቁልፍ ነው ሲቀጥል ማለት ነው። እና አሁን ደግሞ ታች እንገባለን። እዚህ ጋር በስሎ ሞድ ይላል በስሎ ሞድ ላይ ስንገባ ኦፍ የሚል አለ። እቺን ነጠብጣባ ማለት ነው ኦፍ የሚለው ላይ ስሎ ሞድ ማለት ሜሴጅ አሁን በየስንት ደቂቃው እንዲገባላችሁ ትፈልጋላችሁ ማለት ነው እና የግሩፕ ላይ ያሉ ሰዎች ኦፍ የሚለው ላይ ከሆነ ቶቶሎ መመላል ቶቶሎ መላክ ይችላል ይቻላል ማለት ነው። ሶሪ እዚህ ጋር አስር ሰከንድ ይላል አስር ሰከንድ ላይ ከሆነ በአየር በአስር ሰከንድ ውስጥ ነው መላክ የሚችለው፣ አስር ሰከንድ ድረስ እየቆየ ማለት ነው። እዚህ ጋር ሰላሳ ሰከንድ ይላል። ሰላሳው ላይ ከሆነ በሰላሳ ሰከንድ ውስጥ ነው። ሶሪ እዚህ ጋር ዋን ምኒት ይላል። በአንድ ደቂቃ ውስጥ ማለት ነው። በአንድ ደቂቃ ውስጥ እየቆየ ነው መላክ የሚችለው። እዚህ ጋር በአምስት ደቂቃ ውስጥ ይላል በአምስት ደቂቃ ውስጥ እየቆየ ነው መላክ የሚችለው። እዚህ ጋር ደግሞ በአስራ አምስት ይላል። ይህም በአስራ አምስት ደቂቃ ውስጥ ነው መቆየት እየቆየ መላክ የሚችለው። እዚህ ጋር ዋን ሀወር በአንድ ሰዓት ውስጥ ማለት ነው። በአንድ ሰዓት ውስጥ መላክ ነው የሚችለው። ስለዚህ እናንተ እየፈለጋችሁ ማድረግ ትችላላችሁ። ቶቶሎ መላክ ከፈለጋችሁ ኦፍ ላይ ማድረግ ትችላላችሁ። አሁን ባሳየኋችሁ መሰረት ማለት ነው እና ቤተሰብ የስታ አሁን ይህን ይመስላል። ሌላ ደግሞ ቀጣይ እዚህ ጋር ሪሙቭ ዩዘር ይላል የሪሙቭ ዩዘር ማለት ነው። እዚህ ጋ እንገባለን። እዚህ ተመለስኩኝ። ሪሙቭ ዩዘር የሚለው ሪሙቭ ያደረግናቸው ሰዎች ካሉ እዚህ ጋ ይመጣሉ ማለት ነው። ግን የእኔ ይኸው ታች ዜሮ ነው የሚለው፣ ሪሙቭ ያደረግኩት ሰው የለም። ምክንያቱም አሁን ነው ሲቀጥል የከፈትኩት፣ ዜሮ ነው የሚለው ግን ሪሙቭ ያደረግናቸው ካሉ ስንትም ከሆኑ ያደረጋቸው ሶስትም ሆነ ሁለትም ሆነ ባደረጋቸው ትልክ እዚህ ጋር ይጽፈላችሁ ነበረ። አሁን እዛ ላይ እንገባለን። እሺ፣ ይኸው ስንገባ ሪሙቭ ያደረግኳቸው ሰዎች የሉም፣ ምንም የለም፣ ባዶ ነው። ስለዚህ ግን ሪሙቭ ማድረግ ከፈለጋችሁ እዚህ ጋር እንገባለን፣ ሪሙቭ ዩዘር ላይ እንገባለን። ይኸው እኔ አሁን ሁለት ሰው ነው ግሩፕ ላይ አደረኩት። አዲ ያደረኩት ለእናንተ ማሳየት ያክል ስለሆነ፣ አሁን ለምሳሌ ይሄኛውን ሰው ሪሙቭ ላደርገው። ሪሙቭ በቃ። አሁን ቅድም ሪሙቭ ዩዘር የሚል የለም ነበረ ባዶ ነበረ አይደለ? ሪሙቭ ያደረኳቸው ሰዎች የለም ነበረ። ስለዚህ አሁን ምናል መጣልኝ። ይኸው እዛ ሪሙቭ የተደረጋቸው ሰዎች የሚቀመጡ በቃ ይኸው መጣሌ ማለት ነው። እንደገና ደግሞ አድ ማድረግ ከፈለጋችሁት ይቺ ሶስት ነጥብጣባ አለች አይደለም። እዚሁም ተመልሳችሁ ገብታችሁ ሶስት ነጥብጣቧ ስትነኩ ይኸው አንደኛው ላይ አንደኛው ላይ የሚል አድ ቱ ግሩፕ ይላል። እዚህ ላይ አድ ማድረግ ትችላላችሁ ማለት ነው። እዚህ ተየተ ቦታውም ማለት ነው። ሪሙቭ ቦታው ላይ አሁን ቁጭ ብሏል። ከዚህ ከቦታው ላይም ጭራሽ ማጥፋት ከፈለጋችሁ ደግሞ ይቺ ሁለተኛው አለች አይደለም። ዲሌት ፍሮም ዚስ ላስት የሚላለ እሱ ላይ ከነካችሁት ምንድን ነው ከዚህም ቦታው ላይም ዲሌት ሆነ ጭራሽ ማለት ነው። ይህን ይመስላል። ሌላኛው ደግሞ እንመለሳለን ወደ ኋላ ግሩፓችን ተከፈተ ማለት ነው። መጻጻፍ ትችላላችሁ። ይኸው ሀያ አልኩ። ግሩፕ ላይ አድ ያደረግኳቸው ሰዎች ማየት ይችላሉ። አሁን ማለት ስናውና ቤተሰብ ይህን ይመስላል። የዛሬው ቆይታችን ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። አትርሱኝ፣ አበረታቱኝ። ላይክ ሰብስክራይብ አትርሱ፣ ፕሊዝ አበረታቱኝ። እና ይህን ይመስላል የዛሬው ቪዲዮዬ። አመሰግናለሁ። እያልገባችሁ ካለ መጠየቅ ትችላላችሁ።